ራህመቱላሂ ወበረካቱሁ ውድና የተከበሯችሁ ውድ ቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የረበና ሰላም በእናንተ ላይ ሆን። እንግዲህ ዛሬ በአዲስ ቪዲዮ መጥቻ ያለው እንግዲህ ቪዲዮ ለመስራት ስላልተመቸኝ ነው። ትናንትናም ላይቭ ገብቼ ነበረ አይታችሁኛል። እንግዲህ ውስ ዛሬ ደግሞ በነገራችን ላይ ቡና ምናምን አፍልቻ አለሁ። ዛሬም ያሳስ ልጅቹ አጋጣሚ ወደ ውጭ ወጥታ ቡና አፍልተን ግን አልጠጣም። ገና አልተቀዳ ምንም ነገር ገና ነው። ስለዚህ ለዛ ነው ያንተን ያላልኩት፣ ያው ሰዓቱ ገና ስለሆነ በነገራችን ላይ አሁነን አጋጣሚ ልጅቷ ውጭ ወጣ ነበረ። እስኪት መጣ ብዬ እኔ ላይ በገባው ማለት ነው። እጣኑ ነው ጥቼው ነው ደግሞ እና ያው ማታም በጀሚልና በአማን ጉዳይ ነበረ የመጣሁት። እንግዲህ ዛሬም ደግሞ ያው ስለነሱ ላውራ ነው የመጣሁት በነገራችን ላይ

ቤተሰቦቼ ደህና መጣችሁ። እኔ እራሴ ቡና ልጠጣ ነው፣ እስክትመጣ ክትፎ እየበላችሁ በነገራችን ላይ

እንግዲህ መጥቻለሁ። ኧረ ላይ ካድርጉ ምነው የሚታይ ነገር አለ እንዴ? እዚህ ጋር እየገባችሁ ልትወጡ፣ በቆሎ ነው ይሄ። እና እንኳን ደህና መጣችሁ። ስልኬን አጣሁት። ምንሰማሽ ምንም ባሻል ሰማያዊ ላይቭ እንኩቴ ባለውን ምሽናይ እና ቤተሰቦቼ እንኳን ደህና መጣችሁ፣ አህለን ወሰህለን ብዬ ያለው እንግዲህ ዛሬ ደግሞ ክትፎ ላይ ነኝ። ያው አለም ዘጠኝናት ከክትፎም ከምኑም ከምኑም እስቲ እናጣጥም ብለን መተናል። እንደዚህ እያጣጣምን ደግሞ እንፈተፍታለን። ቡና ስማርት የሆነች ቡና ናት። የምሬ ነው ምላቸው። በጣም ነው መጣ። በነገራችን ላይ እኔ ሙያ አለኝ። ፌሚስ አይደለሁም እንጂ ሁሉ ነገር አለኝ። የጎደለኝ የለም። አልሐምድላ አማልቶ ሰጥቶኛል አላህ በረህመቱ በይዝነቱ። ስለዚህ እናንተ ደግሞ ለምን ሰብስክራብ እያረጋችሁ ፌሚስ አታረጉኝም? ምን ችግር አለው? አይቀንስባችሁ፣ አይጎድልባችሁ፣ አይከብዳችሁ። ወይኔ በላቸው። የምር በጣም ነው የሚደብረው። ሰብስክራይብ አድርጉ። ቤተሰቦችን እንኳን ደህና መጣችሁ። አህለም ሳህለም ብያለው። ሼር ላይክ አድርጉ ሰብስክራይብ አድርጉልኝ። ስለምሰጡኝ ሀሳብ ሐሳብ አስተያየታችሁ ደግሞ እጅግ እጅጋ አመሰግናለሁ። ዛሬ እንግዲህ በአዲስ ነገር ነው የመጣሁት። ያው ሁሌም በአዳዲስ ነገሮች ነው የምመጣው፣ ግን እናንተ የሚያስቃብጠውን የሚያስመስለውን እንጂ ሰብስክራይብ ስለማታደርጉ ነው እንጂ እኔ የምር የነ ምላችሁ 100 ሺህ የሚገባኝ ሰው ነኝ። ምክንያቱም ምንም ይወጣልኝ ነገር የለም። ስለዚህ እናንተ አሁን ባለችው አጋጣሚና ተጠቅማችሁ ባለችኝ አጋጣሚ ተጠቅማችሁ ሰብስክራይብ እና ሼር ላይክ አድርጉልኝ። ሰብስክራይብ አድርጉ። እናንተ ሰብስክራይብ ስታደርጉ ለእናንተ ምንም ላይጎዳችሁ ይችላል፣ ይህ ግን ይጠቅመኛል ማለት ነው። ስለዚህ የምችሉት አጋጣሚ ሰብስክራይብ እያደረጋችሁ አበረታቱን፣ ሼር አድርጉልኝ ማለት ነው ውድ ቤተሰቦቼ። ሁላችሁንም ደግሞ ለሚሰጡኝ ሀሳብ አስተያየት እጅግ አመሰግናችኋለሁ ማለት ነው። ክበሩልኝ። በርቺ፣ ጠንክሪ እያላችሁ እያበረታታችሁ እንዳላችሁ ደግሞ እጅግ አመሰግናችኋለሁ ማለት ነው። እንዲሁም የኔን ትልቅ ቦታ ደርሶ የኔን እድገት ማየትም የምትፈልጉ ሁላችሁንም እጅግ አመሰግናለሁ ማለት ነው። ስለዚህ አሁንም ደግሞ እገዛችሁ እንዳይለየኝ፣ አበረታቱኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ እና አንድ ቀን መቶ ኬ መግባት አይቀረም። ትዝብት ነው፣ የምሬን ነው የምላችሁ። ስለዚህ አሁን አስራ ምናምን ሰው ነበረ ላይክ ሳታደረጉ ወጣችሁ። ሆ የመርካቶ አህያ ይወጣባችሁ። በእናንተስ ጉድ እኮ ነው። ምን አይነት እንደው በየ አይነት ወይ የኔ ፍቅር ማሬዋ ፍቅሬዋ ቡና እየጠጣው ክትፎ እየበላው ነው። ብዙ ነገር አለን ባግራውንድ ስላደረግኩ አይታዩም። ቡና እየጠጣም ነው፣ ቡና እየጠጣም ነው። እኔ ላቀችዬ ክትፎ እየበላውን በነገራችን ላይ እና ሰብስክራይብ አድርጉ ላይክ አድርጉ አበረታቱኝ ማለት ነው። ትገበያለሽ ለቀል ኢንሻአላ የኔ ውድ አረብ መቼ መልገባም ዊ፣ በጣም ነው ትዕግስት የሚያስጨርሰው የምሬ ነው የሚልሽ፣ በጣም ያናዳል። ወላ አሸን የሆነ ቪዲዮ ተሰርቶ እይታ ከሌለው ቪዲዮ ተሰርቶ በቃ እንትን ከሌለ ሰብስክራይቡ ካልጭምር ምናምን በጣም ነው እንትን የሚለው። በነገራችን ላይ እኔ እንደ ሌሎቹ በደንብ ብሰራ እኮ እገባለሁ፣ ግን ያው ብዙም ቦታ መልሰጠውም በቪዲዮ ወይኔ በላቸው ቡና ቆይ ነበር። ቆይ እጅግ አጭር ቲሸርት ላይ ለበስኩኝ፣ ልስተካከል። ልክ ባባ በነገራችን ላይ እጄ አጭር ነው። ቤት ስለሆንኩኝ ሰው የለም እና ላይክ አድርጉኝ፣ ጋይስ፣ ላይክ አድርጉ ሰብስክራይብ አድርጉኝ። ጉድ እኮ ነው ወይ ማአልት ያለ ትግሬ፣ ምን አስባችሁ ነው? ቡና እየጠጣሁ ነበረ። በነገራችን አፍልተ ነው። ልጅቷ ውጭ ወጣች፣ ከዛ እኔ ዝም ብዬ ለራሴ አንድ ሲኒ ቀዳሁ እና አንድ ሲኒ ጠጣው። ሞታለው እንደ ጣኑ ምኑ እዛ ክላስ ነው ላሳያችው እንደ እና ሰብስክራይብ ያደረጋችሁ አባታቱኝ ማለት ነው። ላይክ አድርጉልኝ ጋይስ። አንድ ቀን መቶ ገብቼ በሬ ማረድ ነው መ ገ በሬ አርዳአለው። ችግር የለውም። ሳሙቲ እንዴት ነሽ? ደህና ነሽ ወይ?

አለው እኮ በስ በአሁን ሰዓት ያኔ ከስራው ጋር ከምኑ አልመችለኝ፣ እና ቪዲዮ ለራሱ ብዙ አልሰራም ማለት ነው። ወላህ ቻናሌ በጣም እየወረደ ነው፣ ምክንያቱም አይሰራም። ቁጥር ቀይር ያለው ለምንድን ነው የቀየርሽው? ወለድሽ አንቺ ሴትዮ ወለድሽ ወለድሽ ወይ ሰሙ ሰሙ አሉ ወለድኩም? ገና ነኝ እኔ ወርቅ፣ አላህ በሰላም እገላግልሽ። እና ባልሽ እንዴት ነው? ለምን ከሱ ጋር ብቀትሉም? ቆይ ለምን ቪዲዮ አሰሩም? ከሱ ጋር አንድ ላይ ሆናችሁ የምር ለምን በአንዳችሁ ዩትዩብ ማለት ነው። እንሻላ ተወልጃለሽ ሀገር ስድ ገቢ ደግሞ እንዘይረሻለን። እና እንዴት ነሽ? ደህና ነሽ ወይ? ቤተሰብ ደህና ናቸው? ትደውያለሽ እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። ጫወታ እኮ ቀረ፣ ረጀን መሰለኝ። አረግ ገና አንድ ይሄ እኮ የድሮውን ሳያስታውሰው ምናምን በጣም ነው የሚያስቀኝ። ወላሄ ብቻ ሰው ሁሉ ተጠፋፍተዋል ምናምን ተቀያይረዋል። በቃ ማንም ከማንም አይገናኝ። በድሮ እኮ ላይላላ ዩቲብ ላይ ሲገባ ምናምን ምናም ያለው ነገር ሳቁ፣ ጫውታው በጣም ነበረ ደስ የሚለው። አሁን ግን ወላይ ሰው ጨርሶ ተቀያይረዋል። ቾኮላት ተልስጥሽ እንደ ሰሙ ለልጅሽ ለሆድሽ ውስጥ ላለው እንጂ እንኳን ይቅርብሽ። እና በጣም ነው የሚያስጠላው አሁን ላይ ያለው ነገር ወላሄ። ምክንያቱም በቃ የሆነ አሁን ሲጀመር ሰው እራሱ ቪዲዮ ነው የሚሰራው ብዙም እንትን አይልም። ያኔ ቪዲዮ ነው የሚሰሩት ላይቭ ላይም ብዙ የሚገባ የለም። በቃ ቪዲዮ ብሰሪም እንዲ አትገናኝም ከሰው ጋር ምናምን ብቻ ሱብሓናላህ።

ሰሙሽ፣ እኔ ብቻ ነኝ ማልጠፋ። ሁሉም ሲጠፋ ምስኪን ነፈር ያለው ሼር ላይክ አድርጉልኝ፣ ሰብስክራይብ አድርጉ። ሁላችሁንም እጅግ አመሰግናችኋለሁ። ለሀሳብ አስተያየታችሁ፣ ለላይክ ሰብስክራይባችሁ፣ ክብሩልኝ ሁልኝ ነው እንዴ። በነገራችን ላይ ብዙ ደቂቃ እኮ ያወራ መስሎኛል። ስድስት ደቂቃ ይለኛል። ምን ያስቡ ነው ሮክ ቤተሰቦች ላይክ አድርጎ ሼር አድርጉ፣ ይቀንስባችሁ እና ጀሚል ና አማን ደግሞ መቼም አይለያዩ፣ ይገናኛሉ፣ አይጣሉም። ደግሞ የፕራንክ ነው ብዙ አትደሰቱ ማለት ነው።

እና ቤተሰቦች ሽር ላይክ አድርጉ ላይክ ላይክ ላይክ አድርጉ። አስራ ምናምን ሰው ነበረ፣ ግን ላይክ ልታደረጉ ምን ይሻላል? ቁጥቁ ነው። ለምን ትመጣላችሁ ላይክ ላታደረጉ? ጠይ ሆ በሸነነ ማለት አሁን ነው።